አሰላሙ አሌይኩም ወረህመቱላ በረካቱ ዲስክ ኢትዮፕ ተከታታይ፣ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋ አልሐምዱሊላሂ ረብል አለሚን። ዛሬ ደግሞ በአዲስ ቅብያለሁ፣ እንሻላ በአዲስ ቪዲዮ። ቪዲዮን ላይክ ሸር እንድታረጉ ላይ በትህትና ጠይቃለሁ። ወደ ቤተሰብ ዲስክ ኢትዮፕ ተከታታይ፣ እንሻላ ዛሬ እንደምታዩት ሁለት ሶስት ሰዎች የሚነጋገሩት ንግግር አለ። ያው ሁላችንም ይመለከታል፣ በተለይ ሴቶችን ማለት ነው። እንሻላ ያው ሁሉ ጊዜ አንቺ አይሰለችሽም እንዴ ምናምን የምትሉ ሰዎች አላችሁ። እኔ አይሰለቸኝም በተለይ ወላይ ማለት በቃ አንድ በምትወዱት ነገር የሆነ ሰው ሲመጣባችሁ በክብራችሁ እንደመጣ ነው ማለት። በቃ እኔ እንጃ የምሬን ነው። በዚህ አጋጣሚ ያው ሴትም ስትሆኑ ሴትነታችሁን ስትቀበሉት የሆነ የሚያስደስታችሁ ዋጋ እንድትከፍሉለት የሚያስፈልጋችሁ ነገር ብላችሁ ስታምኑለት ለዛ ነገር የማትከፍቱት ዋጋ የለምና እኔ ብዙ ጥያቄ በዛውም በተዘዋዋሪም በድብቅም በስውርም በግልጽም በቀጥታም ብቻ ጥያቄ ይመጣል። ሁሌ ጊዜና ምከሬን ንገሬን እና አንዳንድ ምሳሌዎች ሳይ ደግሞ ደስ ይለኛል። ማለት የብዙቶች ጭንቀት ለፈጠረባቸው፣ ሽባ ለፈጠረባቸው እንዲሁም ደግሞ ለሚያወዛግባቸው እና አንዳንዴ ደግሞ የሆነ ፍላጎት ኑሯቸው ያንን ፍላጎታቸውን ደግሞ ውን ለማድረግ አንዳንድ ቪዲዮዎች እንደዚህ ሳገኝ ደስ ይለኛልና፣ በነገራችን ላይ አንዳንድ ቪዲዮ ስሰራ ያንን ቪዲዮ አየዋለሁ። ግን በቃ ምናልባት በራሴ አይዲያ ይሆን ብዬ አስብና አንዳንዴ ደግሞ ምናልባት ከእኔም የተሻሉ ሰዎች አሉ በማለት እንዲሁም ደግሞ ምናልባት ከአንዳንድ ሰው አንደበት ስትሰሙት ደስ ይላል። ለምን የእናንተን ማንነት ከሰዎች አንደበት ትሰሙታላችሁ፣ ታዩታላችሁ፣ ትመለከታላችሁ። በተለይ ደግሞ በሴት ልጅ ዙሪያ በኒቃብ በሂጃብ በአንዳንድ ነገሮች ዙሪያ በጣም ማለት አንዳንዴ የሆነ ሰው የሆነ ነገር ማድረግ ሲያቅተው የሆነ እንትን ያመጣል ያልሆነ ነገር ማይታሰብ ነገር ወይም ደግሞ አንዳንድ ሰዎች ስብሓናላህ ከሰለሙ ስልምልም የምትል ጓደኛ ነበረችኝ ና እባክሽ ከሰለምሽ ስልምልም ነው ትላለች እና ተከፈሩ ሳ ክፍርፍር እላታለሁ ማለት ነው እና ዝም ትላለች ክፍር በጣም ከባድ እንደሆነ ስለተረዳኝ ነው እና ከሰለሙ ስልምልም ደስ ይላል ያው እንግዲህ እንሻላ ጥሩ ነው ብዬ እኔ ያስባለሁ ባረከላሁ ፊኩም ንቁላለሁ እንሻላ የነቃ አያስወስድም እቃ ይላል የሀገሬ ሰው። ልክነኛ ንቁ እቃችሁ እንዳይወሰድ እቃችሁ እንዳታስወስዱ እያልኩኝ ነው። እንሻአላ እና ለዛ ነው የነቃ አያስወስድም እቃ የተባለው። እና ማለቴ በቃ ባለጌዎች እንዳይጠልፏችሁ ነው በጥቅሉ። ባለጌዎች ስዳደጎች እንዳይጠልፏችሁ እንዳያጠቋችሁ ነቃበሉ ነው የምለው። ባረከላው ፊኩም እስኪ አንድ ቪዲዮ እንመልከትና ቀጣይ እንመጣለን። አይ ያ ታደለኝ ተገላልጣ እቻው ሙስሊም ነኝ ትላለች አሰዳሪ። ልክ አይደለችም ብለሽ ካሰብሽ ለምን ቀርበሽ በመተቸት ብቻ እኮ የሚቀየር ነገር የለም። ሳታውቀው ቀርታ ይመስልሃል? አውቆ የተኛ ቢቀሰቅሱት አይሰማም ነው ነገሩ። ችግራችሁ እኮ እዚህ ጋር ነው። መንገድ ላይ ስትታዩ ሰላምታ እንደመለዋወቅ ተገላማምጣችሁ ተላላፋላችሁ። ስታ ስታዩ ልክ አይደለሽም እንደማለት ወደ ጠላቻ ታማራላችሁ። ታዲያ እናንተ መሻል ምኑ ጋር ነው? በልብስ ብቻ በልብስ ብቻ። ለማንኛውም አንቺና መሰሎችሽ አስቡበት እህቴ። ባለባበስ ብቻ ሳይሆን ባተሳሰብም ተሸላችሁ ተገኙ። ባለባበስ ብቻ ሳይሆን ባተሳሰብም ተሸላችሁ ተገኙ። የጌታቸውን የአላህ ስብሐነተዓላን ትዕዛዝ ተከትለው ኒቃብ የሚለብሱ የሚሸፈኑ እህቶችን ለመምከር በሚል ስም በማር የተቀባ መርዙን ሲረጭ ትመለከቱታላችሁ። ሳያውቅም ይሁን እያወቅም ይሁን ይህ ወንድም ይህንን ድርጊት ያደረገው ድርጊቱ ግን ምክር ይምሰል እንጂ አላህ ያዘዛቸውን ሂጃብን ኒቃብን የለበሱ እህቶችን የሚወጋበት የሆነውን መርዘኛ ምላሱን የለቀቀው እያወቀ ከሆነ ያደረገው አላህ ዘንድ የሚተሳሰበው ጉዳይ ነው። ምክንያቱም በየትኛውም የአላህ ትዕዛዝ ላይ በየትኛውም የዲን ጉዳይ ላይ ጥላቻን ማሳየት ያንን ነገር ማውገዝ ያንን ነገር መጥላት ይህ ታላላቅ ከሆኑ የኩፍር መገለጫዎች ውስጥ ነው። ይህንን ጉዳይ እያወቀን ያደረገው ብዬ መናገር አልችልም። አላህ ዘንድ የሚተሳሰበው ጉዳይ ነው። ሳያውቅ ከሆነ ደግሞ ይህንን ያደረገው ይህ ወንድም ወደ አላህ ሊመለስ ተውበት ሊያደርግ ይገባል። በዚህ መልኩ የተገለጸው አገላለጽ ሙተነቅብ የሆኑ ኒቃብ የሚለብሱ ሙስሊም እህቶቻችን ላይ አብዛኛው ሰው የተለየ ጥርጣሬ እንዲጠራጠርና በሌላ

ሰውነት ውስጥ አንዲት ቁራጭ ስጋለች እሷ ከተስተካከለች ሁሉም ነገር ይስተካከላል፣ ብለዋል። ውጭ መስተካከልና በተግባራችን የምንሰራቸው ነገሮች፣ በአካላችን የምንሰራቸው ነገሮች ማማራቸው፣ የአላህን ትዕዛዝ የተከተሉ መሆናቸው ውስጥ ላይ ያለችው ቁራጭ ስጋ ቀልባችን የመስተካከሏ መገለጫና ዋነኛ ሚስጥርም ስለዚህ ሙተነቅብ የሆኑ ሴቶች ውጫቸውን የተለያዩ አጅነቢዎች እንዳያዩአቸው የሚሰትሩ የሚሸፍኑ ሴቶች ውስጥ ላይ ያለችው ያቺ ቁራጭ ስጋ ልባቸው ቀልባቸው መስተካከሏን ከሚያሳዩ ጥሩ ምልክቶች ውስጥ ነው። ይህንን እንደገና እንዲበራቱና እንዲጠናከሩ ከማድረግ ይልቅ በዚህ አይነት መልኩ ሙተነቅብ የሆኑ ሴቶችን በዚህ አይነት መልኩ ማንወርና ማንቋሸሽ ከአንድ ሙስሊም የሚጠበቅ ተግባር አይደለም በዚህ አይነት በድራማ መልኩ የምታቀርቧቸው ይህንን የማንቋሸሽ ስራዎች ከበፊት ጀምሮ ሙናፊቆች ሲሰሯቸው የነበሩ ስራዎች ስለሆነ ልትጠነቀቁ ይገባል ዛሬም ላይ እንግዲህ ሚዲያን ተጠቅሞ ያንን የሙናፊቆችን ተግባር እደግማለሁ ያለ ጉዳዩ ከአላህ ጋር ነው ከአላህ ጋር የሚተሳሰበው ነገር ይሆናል ማለት ነው ለማንኛውም አሁንም ቢሆን ሙቀትን ተቻችለው የሰውን ትችት ተቻችለው የተለያዩ ነገሮችን ተቻችለው የአላህን ትዕዛዝ የነቢዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ተከትለው የሚሸፈኑ ኒቃባቸውን በሚለብሱ ሸሪአዊ ሒጃባቸውን በሚለብሱ አማኝ ሴቶች ላይ የአላህ ሰላምና እዝነቱ ይውረድ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ጀዛኪለው ኸይረን፣ ወንድማችን በደንብ አብራርቶታል። እኔ ደግሞ አንድ ነገር ተመለከትኩኝ። ችግራችሁ እኮ እዚህ ጋ ነው። አያችሁ ችግራችሁ እኮ እዚህ ጋ ነው አለ። ምን ችግር አለብን መልበሳችን፣ በልብስ ብቻ አለ። ደግሞ በነገራችን ላይ አንድ ነገር ልንገራችሁ ምሪ ነው ምላችሁ። ማለት አንድ ሰው የሆነ አስተያየት ሲሰጣቸው በጣም ተጠንቀቁ፣ አገናዝቡ። አሁን እዚህ ጋር ችግራችሁ እኮ አለ እዚህ ጋር ነው አለ በቃ ሙሉ በሙሉ ችግራችንን እዚህ ጋር የአውቆ የተኛ ቢቀሰቅሱት አይነሳም። በነገራችን ላይ ብዙ ህቶች ኒቃ መልበስ ትፈልጋላችሁ ግን ብዙ የሚያስፈራችሁ ነገር አለ የምሬን ምላችሁ። የሚገርመው እኮ አላህም ብትጠይቁት አንድ ቀን ያደርግላችኋል። እያለ ምንም ፍርሃት፣ ግን ስድብ፣ ትችት፣ ብዙ ነገር። አዎ እንደዚህ እንደተባለው በልብስ ብቻ ችግራችሁ እኮ ይሄ ነው። ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ ነው ስለተባላችሁ በጣም ትፈራላችሁ። አትፍሩ። ምናቸው ነው የምትፈሯቸው? ይኸው ወንድማችን እኮ ተናገረ። ሙቀትን፣ ትችትን፣ ስድብን፣ ብዙን አልፈው ተቻችለው ዛሬ ላይ ኒቃብ ለብሳ ያአላህ ምንኛ ታድላለች። ወላሂ መሬ ነው ምላችሁ። በነገራችን ላይ በጣም ደስ የሚል በቃ። ወላሂ እኔ እንጃ ምን እንደምላችሁ አላቅም። ባረከላሁ ፊኩም እና ኒቀፍ ውበት አለው፣ ደስታ አለው፣ ሰላም አለው፣ መረጋጋት አለው። እንሻላህ ለምን እኔ ለብሼ ስወጣ እኔ እንኳን የሚሰማኝ ስሜት ለብሼ ስወጣ ማለት ነው ለምሳሌ ጉልበቷ ድረስ ለብሳ የምትወጣና ስኬት ተሸፋፍና የምትወጧ የምሳሌ ሁለታችንም ወንበር ቢቀመጥልን እኔ ዘና ብዬ ቁጭ ነው የምል ምንም አልፈራ አልጨነቅም ጉልበቷ ድረስ የለበሰችት ግን ምናልባት የታችኛው ታየ ብላ ባቴ ታየ ብላ ከዛ ደግሞ እዛ ወዲያ የሚመለከት እኮ አይጠፋም መስታፈር ከባድ ነው ወላይ አፎ በል ውዶች ጌና ማለት ልጁ ነው ችግራችሁ እኮ እዚህ ጋ ነው። በልብስ ብቻ ስላለ እዚህ ጋ ማለት ነው። እና ብዙ ነገር ተቋቁሞ እዚህ መድራሳቸው ታላቅነታቸውን መናገር ሲገባው እንዲያውም ትችት ችግራችሁ እዚህ ጋ ነው ብሎ መናገሩ ራሱ ይህ ስህተት ነው። እኔም ተመለከትኩት እንኳን እሱ ባረክለው። ፊክ ወንድማችን የተናገረው ደስ የሚል ንግግር ነው። እስኪ እኔም አንድ ነገር ላሳያችሁ። እኔ የምላችሁ ግን በማርያም የዓለም ሴቶች ሁሉ እንደዚህ አይነት ልብስ ቢለብሱ ደስ አይላችሁ? እኔ ግን በጣም ነው ደስ የሚለኝ። ማርያም የኛዎቹ ያቸው በሱሪ ተገላልጠው ምናምን ነገር በቃ ቀድመን አይተናል። ኋላ ቤት ስንገባ ምን እንሂድ ውጭ ያየ ነው ነው ይሄ ነው በቃ ለማየት የሚያጓጓ ተሸፋፍንና በቃ ማርያም እራሱ እኮ አትገላለጥም ነበር። እናንተ ብቻ። እኔ ይመችኛል። እንደዚህ የሚለብሱ ሴቶች እወዳቸዋለሁ። እናመሰግናለን ቪዲዮ ላይክ ሼር አድርጉት ውዶች። እዬ እንግዲህ ያው ቀድመን አይተነዋል ነው ያለ ሰውዬው፣ ሰምታችሁታል። ማርያም ተሸፋፍና ነው እንጂ ተገልጣይና አይተናት አናውቅም። ማርያም ተገልጣለች የሚል ካለ ይናፍቀዋል። ለማንኛውም እንግዲህ እንደምታዩት ነው ነገሮች ምን እንደሆኑ የዚህን ያክል አይደለም። የሌላ እምነት ተከታዮችን እናስለወያለን ወይም ደግሞ የሌላ እምነት ተከታዮች በጣም ደስ ይላቸዋል ማለት ነው። ይመቻ